የእድገት ሆርሞንን እንዴት በቀላሉ ተፈጥሯዊ በሆነ መንገድ መጨመር እንችላለን? ከዚህ ቀደም እንግዲህ ስምንት ለጡንቻ እድገት እንዲሁም ደግሞ ለአጠቃላይ ከፍተኛ የሆነ የጤና ሁኔታ የተሻሉ የምላቸውን ስምንት ሆርሞኖች ይዤላችሁ ቀርቤ ነበር። በእናንተ ጥያቄ መሰረት ደግሞ ዛሬ የግሮዝ ሆርሞንን ወይም ደግሞ የእድገት ሆርሞንን በቀላሉ እንዴት መጨመር እንደምንችል የማስመለከታችሁ ይሆናል ከቪዲዮ ጅማሬ እስከ ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኩኝ እንደተለመደው እንግዲህ ላይክ ማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪፒኤን በማብራት ቪዲዮውን እንድትጀምሩልኝ በትትና ጠይቃችኋለሁ። እንግዲህ የኤችጂኤች ወይም ደግሞ የሂዩማን ግሮዝ ሆርሞን የሰው የእድገት ሆርሞን ከሌሎቹ ሆርሞኖች እጅግ በጣም ጠቃሚና ዋናውና አስፈላጊ የምንለው ነው። ይሄ ሆርሞን እንግዲህ በጭንቅላታችን በፒቱታሪ የሚመነጭ ሲሆን እንግዲህ ቅድም እንዳልኳችሁ የሰውነታችንን አጠቃላይ እድገት ሙሉ ለሙሉ መቆጣጠር የሚችል ሆርሞን ነው። ይሄ ሆርሞን እንግዲህ በጣም በሚበዛበት ጊዜ ከፍተኛ የሆነ ወይም ከልክ በላይ መግዘፍን፣ በጣም በሚያንስበት ጊዜ ደግሞ እጅግ በጣም ማጠር፣ ድንክ መሆንና የእድገት ሁኔታዎችን መወሰንን ሊያስከትል ይችላል። በነገራችን ላይ ይሄ ሆርሞን በስድስት ጊዜያት ውስጥ በቀን ውስጥ ከፍተኛ የሆነ ሰክሬሽን ወይም ደግሞ ምርት ይኖረዋል። ይሄ ማለት በስድስት በተለያዩ ሰዓታት ላይ የተሻለ የሆነ በሰውነታችን ውስጥ ይለቀቃል ማለት ነው። እነዚህን ስድስት ጊዜዎች እንግዲህ በአግባቡ መጠቀምና በነዛ ስድስት ጊዜዎች ውስጥ ከፍተኛ የሆነ ምርትን እንዲያመርት ማድረግ የተሻለ ጥቅም እንዲሰጠን ያደርጋል። የእድገት ሆርሞን እንግዲህ በተለያዩ ምክንያቶች ሊቀንስ ወይም ደግሞ ምርቱ ሊስተጓጎል፣ በአነስተኛ ሁኔታ ሊመረት ይችላል። እነዚህ አራት ኮንዲሽኖች ምን ምንድን ናቸው ካላችሁ የመጀመሪያው ከፍተኛ የሆነ ፋቲ አሲድ በሰውነታችን ውስጥ ካለ ነው። ይሄ በሌላ አገላለጽ እንግዲህ ሰውነታችን ሞር በስብ እየተሞላ በመጣ ቁጥር የሰውነታችን የእድገት ሆርሞን እየቀነሰ እየቀነሰ ይመጣል። ከዚህ በተጨማሪ የተለያየ ከፍተኛ የሆነ ኮምፕሌክስ የሆኑ ወይም ትራንስ የሆኑ የፋት ይዘት ያላቸው ምግቦችን ወደ ሰውነታችን የምናስገባ ከሆነ በተመሳሳይ መጠን እንግዲህ ምናችን ይቀንሳል ማለት ነው፣ የግሮዝ ሆርሞን ምርታችን ይቀንሳል። በሁለተኛ ደረጃ እንግዲህ ከፍተኛ የሆነ ኮርቴዞል ካለ ነው። ኮርቴዞል እንግዲህ የጭንቀት ወይም የስትረስ ሆርሞን የምንለው ነው። ይሄ ሆርሞን እንግዲህ በተለያዩ ሁኔታዎች በሰውነታችን ውስጥ ሊበዛ ይችላል። ከዚህ ቀደም የሰራሁትን ቪዲዮ ይዩ። ይህም የሚበዛ ከሆነ ይሄንን ያስከትላል። በሶስተኛ ደረጃ የምናገኘው ከፍተኛ የሆነ ሶማቶስታቲን በሰውነታችን ውስጥ የሚመረት ነው። ይሄ ሆርሞን እንግዲህ የተለያዩ ሆርሞኖችን ለመገደብ በሰውነታችን ውስጥ የሚመነጭ ነው ማለት ከልክ በላይ እንዳያልፉ ሊሆን ይችላል። ለምሳሌ የጨጓራ አሲድ አንፈልግም አይደል? የጨጓራ አሲድ ግን በትንሽ መጠን እንዲመረት ከፈለገ ሶማቶስታቲን ከፍ ማለት አለበት። ግን ሶማቶስታቲን በጣም ከፍ እያለ በመጣ ቁጥር ደግሞ የእድገት ሆርሞናችንን እየቀነሰው ይመጣል። ስለዚህ አንደኛው ሆርሞን ነው። የመጨረሻው እንግዲህ የኢንሱሊን መብዛት፣ አንዳንድ ጊዜ ደግሞ የሂውማን ግሮዝ ሆርሞን እንዲቀንስ ያደርጋል። እንዴት ሁለቱንም መጠቀም እንችላለን? ከዚህ ቀደም ከዚህ በኋላም በሚኖሩ ቪዲዮዎች ለመዳሰስ እንሞክራለን። እንግዲህ የሂውማን ግሮዝ ሆርሞን ወይም የእድገት ሆርሞን ቀጥተኛ ጥቅሙ ምንድን ነው ካላችሁ በዋነኝነት ሶስት ጥቅሞችን ለሰውነታችን ይሰጣል። የመጀመሪያው እንግዲህ የጡንቻ እድገታችን ምርጥ እንዲሆን ያደርገናል። ሁለተኛው የጡንቻ ጥንካሬ እንዲጨምር ያደርጋል። ሶስተኛ የጡንቻ ብርታት ከፍ እንዲል ያደርጋል። እንግዲህ የተለያዩ ሆርሞኖች የተለያየ ጥቅም አላቸው አይደል? አንዳንዶቹ የጡንቻ እድገትን ብቻ ነው ፕሮሞት የሚያደርጉት፣ አንዳንዶቹ የጡንቻ ብርታትን ነው ግን ይሄ ሆርሞን ግን ሶስቱንም በአንድነት እንዲዚህ ያደርጋል። የሚገርማችሁ ይሄ ብቻ አይደለም። ከሌሎቹ በተለየ ሁኔታ ሁለቱም የጡንቻ ፋይበር አይነቶችን ያነቃቃል፣ ይደግፋል። ይሄ ማለት እንግዲህ በሰው ልጅ ሰውነት ላይ ጡንቻዎቻችን በሁለት አይነት የፋይበር አይነቶች እናስቀምጣቸዋለን። የመጀመሪያው እንግዲህ ታይፕ ዋን የጡንቻ ፋይበር የምንለው ነው ወይም ደግሞ ስሎት ዊች የምንለው ነው። ሁለተኛው አይነት ሁለት ወይም ታይፕ ቱ የምንለው ወይም ደግሞ ፋስት ትዊች የምንለው ነው። ይኸውላችሁ አይነት አንድ ወይም ደግሞ ታይፕ ዋን የምንለው ሰውነታችን ምን እንዲሆን የሚያደርግ ነው ብርታት እንዲኖረው፣ ኢንዱራንስ ወይም ለረጅም ሰዓት እንዲሰራ የሚያደርገው ነው። ጡንቻ እድገት ላይ በጣም ደካማ ነው። ስለዚህ ብዙ ጊዜ በተለይ የሀገራችን አትሌቶች፣ ሯጮች ምናምን ለምንድን ነው ጎበዝ የሚሆኑት ካላችሁ፣ ከሰውነታቸው ውስጥ አብዛኛው ፓርት ፋስት ስሎው ትዊች መስል ወይም ደግሞ አይነት አንድ የጡንቻ ፋይበር ስላላቸው ሌላኞቹ ደግሞ አይነት ሁለት የምንላቸው ደግሞ በቀላሉ ጡንቻን ለማዳበር የሚጠቅሙ ናቸው። ለምሳሌ ምዕራብ አፍሪካ ሀገሮች ላይ ምናምን ብትሄዱ በጣም ጡንቸኛ የሚሆኑት ለምንድን ነው? አይነት ሁለት የጡንቻ ይዘት ስላላቸው ቶሎ ጡንቻቸው በከፍተኛ ሁኔታ እንዲጨምር ስለሚያደርግላቸው ነው። እንግዲህ አይነት አንድን አንዳንድ ሆርሞኖች ይቆጣጠራሉ። አይነት ሁለትን አንዳንድ ሆርሞኖች ይቆጣል። ለምሳሌ አይጂ ኤፍ ዋን ከስምንቱ አንደኛው ሆርሞን ነው ብያቸዋለሁ። ኢንሱሊን፣ እነዚህ እንግዲህ አይነት አንድን ያበረታታሉ። ቴስቴስትሮን፣ ቲ ስሪ የምንላቸው ደግሞ አይነት ሁለትን ያበረታታሉ። ስለዚህ የጡንቻ ግንባታ በጣም እንዲፈጠን ከፈለጋችሁ አይነት ሁለቶች ላይ ፎከስ ታደርጋላችሁ። አለ ግን ግሮዝ ሆርሞን ግን ደስ የሚለው ሁለቱንም በእኩል መጠን እንዲነቃቁ ያደርግልናል። ስለዚህ አንድ ሰው የጡንቻ እድገቱን ከፍ ይላል። ጥንካሬው ብርታቱን ከፍ እንዲል ያደርግልናል። ለዛ ነው ከሌሎቹ በጣም ተመራጭ ነው ያልነው። ይሄ ብቻ አይደለም፣ ግሮዝ ሆርሞን በሰውነታችን ውስጥ በጣም እየበዛ በመጣ ቁጥር በ60 ፐርሰንት ስብን የምናቃጥልበትን ሂደት እንዲፈጥን ያደርግልናል ማለት ነው። ተግባብተናል እስ ከዚህ በኋላ ደግሞ የግሮዝ ሆርሞንን እድገት በጣም በከፍተኛ ሁኔታ የሚደግፉላችሁ ነገሮች ልንገራችሁ። እነዚህ እያንዳንዱ ነገሮች እንግዲህ በየራሳቸው የሚያሳድሩት የተጽዕኖ መጠን አለ። ለምሳሌ አንደኛው ከፍተኛ ተጽዕኖ የሚያመጣው ሳውና ነው። አንድ ሰው እንግዲህ የሳውና ባዝ በተወሰነ ጊዜ ልዩነት የሚጠቀም ከሆነ እስፔሻሊ በሳምንት አንድ ጊዜ ቢበዛ ሁለት ጊዜ የሚጠቀም ከሆነ በጣም በከፍተኛ ሁኔታ የግሮዝ ሆርሞንን እድገት ያፈጥናል። ይሄ ከምን ጋር እያያዛል ካላችሁ ከኤችኤስፒ ጋር ወይም ደግሞ ሂት ሾክ ፕሮቲን የምንላቸው የእነሱን ሲንተሲስ ለማፍጠን ይረዳል። ይህ ማለት በሙቀት የሚነቃቁ የፕሮቲን ሲንተሲሶች አሉ። እነዚህን ለማነቃቃት ይረዳል። ስለዚህ በሳምንት አንድ ቀን ወይም ሁለት ቀን ሳውና ባዝ መጠቀም የግሮዝ ሆርሞን ከፍ እንዲል ከሚያደርጉ ነገሮች መካከል ተጠቃሽ የሚሆነው ለዛ ነው። ሁለተኛው ሄቪ ወርካውት ነው። ሄቪ ወርካውት እንግዲህ እንደ ሁኔታችን እንደ ጎላችን ይለያያል፣ ግን ከፍ ያሉ ክብደቶችን በመጠቀም መስራት የግሮዝ ሆርሞን ከፍ እንዲል ከሚያደርጉ ነገሮች አንዱ ነው። በተለይ ደግሞ ኤክሰርሳይዝ ስትሰሩ ኢሴንትሪክ ፌዝ ላይ ማለትም ክብደቱን በምታወርዱበት ሰዓት፣ ለምሳሌ የደረት ግፊ እየገፋችሁ ከሆነ የደረት መስሪያ ቤንቹን ወደ ውጭ ገፋችሁት፣ ከዛ ወደ ቦታው ስትመልሱ በጣም ቀስ ብላችሁ ወደ ደረታችሁ የምትመልሱ ከሆነ የእድገት ሆርሞን ከፍ እንዲል ታደርጋላችሁ። የባይሴፕስም ላይ ልክ እንደዛው ባይሴፕሱም ብረቱን አነሳችሁ፣ እጃችሁን አጠፋችሁ አይደል? ስትዘረጉ ቀስ እያላችሁ ብትዘረጉ አሁን ምንም ከፍ ታደርጋላችሁ። የእድገት ሆርሞን የመመረት አቅሙን ከፍ ታደርጋላችሁ። ሌላው ደግሞ ኤክሰርሳይዝ ስታደርጉ ሙሉ ሰውነታችሁን መስራት። አንዳንድ ሰው እግር መስራት አይፈልግም፣ አንዳንድ ሰው ጀርባ መስራት አይፈልግም። ይሄ በራሱ የእድገት ሆርሞንን ገደብ ያመጣባችኋል። በአንጻሩ ግን ሁሉንም ጡንቻዎቻችሁን በተቻለ መጠን ለማሰራት ስትሞክሩና ስትለፉ በተቻለ ሁኔታ የ ግሮዝ ሆርሞንን ከፍ ለማድረግ ይጠቅማቸዋል። በሶስተኛ ደረጃ የምናገኘው ቢኤፍአር ነው። ቢኤፍአር ከዚህ በፊት ቪዲዮ ሰርቼበታለሁ። ብለድ ፍሎ ሪስትሪክሽን ይባላል። እጃችሁን ወይም የሚሰራውን ጡንቻ ከፍ ብላችሁ በገመድ ወይም ደግሞ በላስቲክ ነገር ማሰር፣ ደም ስሩ ሙሉ ለሙሉ አለመዝጋት፣ የተወሰነ መገደብ ማለት ነው። ይሄ ማለት ብለድ ፍሎ ሪስትሪክሽን ማለት ደምን መገደብ ወይም ደግሞ መያዝ ነው። ስለዚህ የደም ዝውውርን በመቋጠር ወይም በመያዝ የምናገኘው ይሄ እንግዲህ፣ ከባድ ክብደት እንድንጠቀም አያስፈልግም በቢኤፍአር ጊዜ። ስለዚህ በቀላል ክብደት የተሻለ የጡንቻ እድገት ለማምጣት ይረዳናል። ለምሳሌ የባይሴፕስ ከሆነ የምንሰራው ከባይሴፕሳችን ከፍ ብሎ ከትከሻችን ዝቅ ብሎ በደንብ አድርገን በጨርቅ ወይም በላስቲክ እናስረዋለን። ከዛ በኋላ ወርካውት ማድረግ ማለት ነው። ይህንን ከዚህ በፊት በቪዲዮ ሰርች የላችኋለሁ። በደንብ ተመልከቱት፣ እንዴት መስራት አለባችሁ፣ መቼ መቼ፣ ምን ያህል ድግግሞች የሚለውን ማለት ነው። በአራተኛ ደረጃ የምታገኙት ፋትሎስ ነው፣ ስብን ማቅለጥ በራሱ የእድገት ሆርሞን እንዲመጣ ያደርጋል። ቅድም ብያቸዋለሁ አደለ፣ የእድገት ሆርሞን መኖሩ 60 ፐርሰንት የስብ የማቅለጥ ሂደትን ይደግፋል ብያቸዋለሁ። በተቃራኒው ደግሞ እኛ በተለያየ ኮንዲሽን ስብን እያቀለጥን ስኔ የእድገት ሆርሞናችን ከፍ እንዲል ያደርግልናል። ሌላኛው እንግዲህ በሳምንት ወይም በሁለት ሳምንት እንበለው፣ በሁለት ሳምንት አንድ ቀን 24 ሰዓት መጾም የእድገት ሆርሞን ከፍ እንዲል ያደርግልናል። ይሄ እንግዲህ ከአውቶፎጂ ጋር ወይም ደግሞ ሴሎቻችን ያረጁ ሴሎቻችንን ከመግደልና በአዲስ ሴሎች እንዲተኩ ከማድረግ ጋር በጣም ሰፊ መያያዝ አለው። ይህንንም ከዚህ በፊት ከጾም እና የሰውነት ግንባታ ጋር አያይዤ አምጥቼላችኋለሁ። ሁሌ አይደለም። ሁሌ መራብ የሰውነታችን ወይም የጡንቻችን ውስጥ ያለ የግላይኮጅን መጠን እንዲቀንስ ያደርገዋል። ያለ ጡንቻ እድገት ትክክል አይደለም። ነገር ግን በሁለት ሳምንት አንድ ቀን በሀያ አራት ሰዓት መጾም የእድገት ሆርሞን ፍጥነት ከፍ እንዲልና ስፓይክ እንዲያደርግ ያደርገዋል። ስለዚህ ይህንንም በአግባቡ መጠቀም ነው። በስድስተኛ ደረጃ ጋር የምናገኘው ደግሞ በእንቀልፋችን ወቅት የሚኖር የእድገት ሆርሞንን እንዲመጣጠን ማድረግ ነው። እንግዲህ በሰውነታችን ውስጥ ስድስት ጊዜ ወይም በቀን ውስጥ ለስድስት ጊዜ ያተያክል የእድገት ሆርሞን አመነጫጨት ወይም ደግሞ ስርጭት ከፍተኛ ነው ብያቸዋሉ አይደል ከእነዚህ ውስጥ ከሁሉም ጊዜ ውስጥ በጣም ከፍተኛ የሆነ የግሮዝ ሆርሞን ምርት የሚኖረው እንቅልፋችን ስንተኛ ነው። ስለዚህ አንድ ሰው ለሰዎች ከሚገባው የእንቅልፍ ጊዜ በታች የሚተኛ ከሆነ ምኑ ነው የሚያዛባው ማለት ነው፣ ሙሉ ለሙሉ የእድገት ሆርሞን የሚሰራበትን ወይም ደግሞ ፕሮዲስ የሚደረግበትን ሲስተም ያዛባዋል ማለት ነው። ስለዚህ ይሄ በጣም ትክክል አይደለም፣ ወይም ደግሞ ስህተት እንዲሆን ያደርገዋል ማለት ነው። ስለዚህ አንድ ሰው እንቅልፉን በበቂ ሁኔታ መተኛት አለበት። የእንቅልፍ ማነስ ካለ፣ እንቅልፍ ማጣት ካለ አራት ሰዓት አምስት ሰዓት ብቻ የምንተኛ ከሆነ ቅድም ያልኳችሁ ሶማቶስታቲን በከፍተኛ ሁኔታ እንዲመረት እናደርጋለን። ሶማቶስታቲን ደግሞ የእድገት ሆርሞንን ከሚገድቡ ሆርሞኖች መካከል የሚመደብ ስለሆነ ይሄንን ማስተካከል ይኖርባቸዋል። በሰባተኛ ደረጃ የምናገኘው እንግዲህ አልኮልን ማስወገድ ነው። አልኮል እንግዲህ ሙሉ ለሙሉ በተቻለ መጠን ማስወገድ የተሻለ የእድገት ሆርሞን እንዲመጣ ያደርጋል። ለምን ካላችሁ ለምሳሌ አንድ ሰው ዛሬ አንድ ብርጭቆ የሚሆን አንድ ምን ቢራ የሚሆን አልኮል ወደ ሰውነቱ ካስገባ በቀን ውስጥ 75 ፐርሰንት የሚሆነውን ለ24 ሰዓት ያክል 75% የሚሆነውን የእድገት ሆርሞን ምርት ይገድባል ማለት ነው። ስለዚህ ከስድስቱ ጊዜያት ቢያንስ አራት ከግማሽ የሚሆነውን ያክል ጊዜ እንዳይመረት ያደርግብናል ማለት ነው። ስለዚህ በቀን ውስጥ 75 ፐርሰንቱን የእድገት ሆርሞን አጥተን 25% ፐርሰንቱን የእድገት ሆርሞን ብቻ ነው እንድንጠቀም የሚያደርገን ማለት ነው። በሰባተኛ ደረጃ የአልኮል አጠቃቀማችንን በከፍተኛ ሁኔታ መቀነስ። አንድ ሰው አንድ ብርጭቆ የሚሆን አንድ ጠርሙስ ቢራ በሚጠጣበት ጊዜ ሰባ አምስት ፐርሰንት የሚሆነውን የእድገት ሆርሞን ለአንድ ቀን እንዳይመረት ያደርጋል። ይኸውላችሁ የእድገት ሆርሞን በሰውነታችን ውስጥ በቀን ውስጥ ማለት ነው ለስድስት የተለያዩ ጊዜያት በከፍተኛ ሁኔታ ይለቀቃል። በእነዚህ ስድስት ፔሬዶች ወይም ጊዜያት ነው የሚለቀቀው። ስለዚህ አንድ ሰው አልኮል የሚጠቀም ከሆነ ወይም አልኮል ከጠጣ ምን ያደርገዋል ማለት ነው፣ ሰባ አምስት ፐርሰንት የእድገት ሆርሞን ምርቱን እንዲገደብ ወይም ደግሞ እንዲነሳ ያደርገዋል። ይህ በከፍተኛ ሁኔታ ሰውነታችንን ስለሚጎዳ ልንጠነቀቅ ይገባል ማለት ነው። የመጨረሻውና ከዚህ ጋር እየይዘን የምናመጣው እንግዲህ የቫይታሚን ዲን ፕሮዳክሽን መጠቀም ነው። እንግዲህ ቫይታሚን ዲን በተቻለ መጠን በሰውነታችን ውስጥ እንዲሰራ ማድረግ እሱ ሰፖርት የሚያደርጉ እንደ ሞሪንጋ የዱባ ፍሬ አይነት ምግቦችን መመገብ የተሻለ ነው። ግን ደግሞ እጥረት ካለ ደግሞ ያንን ለማካካስ ቫይታሚን ዲ ሰፕሊመንቶችን መጠቀም ይቻላል። ግን ግን ቫይታሚን ዲ ሰፕሊመንት የፈለገ ብትጠቀሙት ምንም ትርጉም የለውም። ምን ካላረጋችሁ፣ በስተቀር ከኬቱ ጋር ካላደረጋችሁ በስተቀር ይህንን ለይታችሁ አውቃችሁ ብትጠቀሙ የእድገት ሆርሞናችሁን በከፍተኛ ሁኔታ ከፍ ማድረግ ትችላላችሁ። እንደ አጠቃላይ እንግዲህ ቪዲዮችን ይህን ይመስል ነበረ። ስለተከታተላችሁኝ ስላዳመጣችሁኝ ከልብ አድርጌ አመሰግናችኋለሁ። በቀጣይ ምን ሆርሞን ይሰራላችሁ?